እሺ በቃ ያለፈው ነገር ዛሬ ላይ እንደዚህ መሆን የምትፈልገው? እኔ አቅም እያጠረኝ ነው ይላል አገሬ ሰው። እንግዲህ አቅም አጠረኝ አቅም አጠረኝ ማለትህ ላይቀር ነገር ማለት ነው አብርሃም። ምን አለበት፣ በመጀመሪያም ጥፋትህን አውቀህ ይቅርታ፣ ባለቤቴ፣ ውዷ ሚስቴ፣ ይቅርታ፣ እኔ ከእሷ ጋር ምንም አይነት ነገር የለኝም ነይ አብረን እናናግራት፣ ብትላት ማለት ነው። አሁን ግን አቅም እያጠረኝ ነው። ያለፈው ነገር አልፈዋል፣ ምናምን ቅብርጥስዬ፣ እንዳትቀበይ ሩታዬ፣ እንዳትቀበይ በደንብ መለመን፣ በደንብ መታሸት አለበት ማለት ነው። ይሄ የዘረጠው አብርሃም ማለት ነው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ፣ ሌላው የአብርሃም ቀለበት ማውለቅ ስንቶቻችሁ ናችሁ ትኩረ ከታ ያደረጋችሁበት ማለት ነው። እኔ የምለው ትዳርቃቃ ጨዋታ ሆነ እንዲ የሆነ ነገር እንትን ስትሉ ቀለበታችሁ ማውለቅ፣ በትንሹን ደግሞ ስትዋደዱ ቀለበት ደግሞ ወደ ጣት ማጥለቅ ምን ማለት ነው? ለማንኛውም ዛሬ አብርሸ እንሄድበታለን። ምንም ማድረግ አይቻልም። በደንብ አርገን ነው የምንሄድበት ማለት ነው። ብቻ እናንተ ላይክ ሼር ሰብስክራይብ እያደረጋችሁ ከእኔ ጋር ሆኑ። አሰላሙ አሌይኩም ወረመቱላ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችኋላ፣ ያብዛል ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱን ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ ውዶችዬ፣ ላይክ አድርጉ ውዶች። ዩቲዩባችን እኮ እየተኛ ነው ያለው ማለት ነው። ላይክ አድርጎ ላይክ ማድረግ ምንም አይከፈልበትም እና ላይክ አድርጉ ዶችዬ። እና ወደ መጣሁበት ወደገደለው ስገባ እንግዲህ መግቢያችሁ ላይ እንዳያችሁት የአብርሽና የሮታ ቪዲዮ ነው ማለት ነው። ትላንትና እንደዚህ ያለፋ ታክል ልታለፋው ተነስታለች ማለት ነው። ሮታዬ፣ ይኔ ቆንጆ፣ ይኔ ጀግና፣ ይኔ አንበሳ ማለት ነው። እኔ ትላንትና ንግግሯ በጣም ነው የተደሰትኩበት፣ ማለት ነው። ምንም ማድረግ አይቻልም። ይሄ ስልክ እኮ የምትናደዱ አላችሁ ለምን ባሏ እኮ ነው ለምንድነው እንደዚህ የምታረገው ምናምን የምትሉ ስለማትጠፉ ማለት ነው። ደግ አረገች ማለት ነው። ለማንኛውም እንግዲህ በምታስፈልገኝ ሰዓት አልነበርክም ስትለው፣ በቃ ያለፈውን ነገር አልፎለ አሁን ይቅርታ ተባብለ ወደ ቤት ግቢ እያላት ነበረ። ብዙ እድል ሰጥች ያለው አልተጠቀምክበትም ስትለው፣ ኧረ ሩታዬ አቅም እያጠረኝ ነው አለ። ማለት ነው። አይዞህ አልቅብ አይዞህ አልቅብ አንተ እኮ አልቅብህም ብናቴ፣ አብሪሽ እኮ እንደው ከዚህ በፊት እኮ አልቅበት ብዬ ስማውጦች የለት ነበረ መልሼ ደግሞ ከሮታዬ ጋር ሲታረቅ ወደ አብርሃም ተመለስኩ እንጂ ማለት ነው። አብርሃም እኮ አያልቅበትም። ብዙ ነገር እኮ ነው የለው ማለት ነው። አያልቅበትም እኮ እና አቅም እያጠረኝ ነው ያለፈው ነገር አልፎዋል አላት ማለት ነው። ሩታዬ ስላለፈውን ብቻ ሳይሆን ከትላንት ወዳ ብዙ ነገር ተናግሮ ነበር ማለት ነው። እኛንም እዛ ላይ ሀሳብ አስተያየት ሰጠንበት ነበረ። ትላንትና ንግግሯ በዛ ላይ ትኩረት ያደረገ ነበር ማለት ነው። እንደውም ከሱ ጋር ከመገናኘቷ በፊት መግቢያዋ ላይ እየተናገረች ነበረ፣ እኔ በእንደዚህ ሁኔታ መቀጠልን አልፈልግም፣ ማስፈራሪያ እና ዛቻ ያለበት ነገር እያለች ነበር ማለት ነው። እሱም ምንድን ነው ሩታ እሺ ብላ ወደ እኔ ካል መጣች እኔ ሌላ ህይወትን ብጀምር ወይም ደግሞ ከሌላ ሰው ጋር የሆነ ነገር እንትን ብጀምር ምንም አይነት ወቀሳ እንዳይደርስብኝ ወይም ማንም እንዳይጠይቀኝ እያለ ለኦዲንስ እየተናገረ ነበር ማለት ነው። ያ ማለት ምን ማለት ነው? ከእሷ ጋር ያለውን ነገር እኮ ሳይጨርስ ችግሩን ሳይፈታ በስነስርዓት እንኳ ከልቡ ይቅርታ ሳይጠይቅ መልሶ በጥፋት ላይ ጥፋት ደረበ ማለት ነው። ስለዚህ ሌላው ደግሞ ምንድነው የሚቆጭሽ ነገርን እንዳሰሪ ያው ማለት ለምንድነው እምቢ ብላ ስትሄድ ሌላ ስለሚያመጣባት ማለት ነው፣ ሌላ ቅያሬ ስለሚያመጣባት በዛ እንዳትጸጸትና እንዳይቆጫት ነበረ። የሚቆጭሽ ነገር አትስሪ፣ አታድርጊ፣ እሺ ብለሽ ወደ ቤት ተመለሽ ምናምን። አሁን የትላንትናው ንግግር እንግዲህ እዛ ላይ ነው እንትን ያለባት ያለበት ማለት ነው። እንደዛ ባታንዝራጣ ከትላንት ወዳ እንደዛ ባትል ሩታዬ ትናንትና በተወሰነ መልኩ እንኳ ትለመንህ ነበር ማለት ነው። ስለዚህ እንዲሁም ጭራሽ ጭራሽ ያለኝን ልብሴ ገብቼ እወስዳለሁ ብላለች ማለት ነው። እሱም እንግዲህ አይሆንም እያለ ነው፣ እቤት እጠብቅሻለሁ እስከ ቤት ድረስ ነ እያላት ነበረ። ሩታዬ ግን እርምጃዋ ትክክል ነው ማለት ነው። ሂጂበት፣ ሂጂበት ከዚህ በላይ በደንብ ባርጎ ሳይለምንሽ ጥፋቱን እያንዳንዱ ነገር ዝቅዝቅ አርጎ ጥፋቱን ሳያምንልሽ ወደ ቤት ተመልሰሽ እንዳትገቢ ማለት ነው። ያው እንደዚህ አይነት ነገር ከወዶችዬ ልንማርበትም ይገባል ማለት ነው። አንዳንድ ጊዜ ከልክ በላይ ስትወዱት ወንድ ልጅ ማለት ነው ስትወዱት ስታፈቅሩት፣ በቃ የሆነ እሱ ባለው መንገድ ብቻ ስትጓዙለት፣ በቃ ምን ታመጣለች የሚባለው ነገር አለ ማለት ነው። በቃ ምንም ባጠፋ ምንም ባረግ፣ ትመጣልኛለች ወይም ደግሞ ከኔ ሸሽታ የትም አትሄድም የሚለው ነገር ስለሚኖር እርምጃ ማሳየት ግድ ነው ማለት ነው። እናም ሩታዬ ሂጂበት ሂጂበት። እንዲ በደንብ ፓርክሽማ ሳታሽማ ወደ ቤት መግባት የለብሽም። ዳግም ምንም አይነት ጥፋት እንዳጠፋ አድርገሽ አርመሽ ነው ወደ ቤት መመለስ ያለብሽ ማለት ነው፣ ሩታዬ፣ ጀግናንሽ አንበሳ ማለት ነው። በዚህ አጋጣሚ ለአንዳንድ ዘረጦ እና ዝርጥርጥም መልስ የሰጠች ይመስለኛል ማለት ነው። ይመስለኛል ሳይሆን በትክክልም በአብርሃም አስታካ ለእናንተ ነው መልስ የሰጠችው ማለት ነው። እሱ ምንድን ነው ወደ ቤተሰቦቼ እናት አባቴ ጋር ባልሄድም፣ እህት ወንድሞች ወንድሞቼ፣ ቤተሰብ፣ የቅርብ ቤተሰብ አጎት፣ አክስት አለ እና እዛ ነው የማይለውጥ ምን ነው ቤተሰብ የሌለኝ መስሎ ነበረ ብለዋለች ማለት ነው። ያ ማለት ለእናንተ ነው ቤተሰብ የላትም ቤተሰብ ዋጋ ትሄድም ቤተሰብ የላትም ስትሉ ስታንዘረጣጡ ለኖራችሁ ለእናንተ ነው መልሱን የሰጠችው ማለት ነው። አ እናት አባት ጋር ክብር ነው። እውነት ለመናገር ወደ ቤተሰቦቿ ወደ እናት አባቷ ብትሄድ በጣም ደስ ይለኛል። ለምን እሷንም ራሷን ታስከብራለች ማለት ነው። ነገር ግን ደግሞ በባህላችን ነውር ስለሆነ ያው ወደ ቤተሰቦቿ ወደ አጎቷ ወደ አክስቷ ወደ እህቶቿ ብትሄድም ምንም ችግር የለበትም ማለት ነው። ያው እረፍት ትፈልጋለሁ ጭቅጭቅ ንዝንዝ አልፈልግም ብላለች ማለት ነው። እውነት ለመናገር ማለት ነው። ውዶችዬ እንደ ሩታ አይነት እርጉዝ የሆናችሁ ሴቶች፣ በእርግዝና ሰዓት ጭቅጭቅ፣ ንዝንዝ፣ ሰላም ከሌለ እጅግ በጣም ብዙ ችግር ነው የሚመጣው ማለት ነው። እጅግ በጣም ብዙ ህመሞች፣ ተጓዳኝ ህመሞች ይመጣሉ ማለት ነው። ስኳር ደም ግፊት በእንትን በእርግዝና ጊዜ እውነቴን ነው የምላችሁ። ጭቅጭቅ በጣም ነው የሚያስጠላው። ሰላም ያነሳል። አልኳችሁ እንዶ ጉዳቱ ነው የሚበልጠው። አልኳቸው እና ሩታዬ እረፊልን። እረፊ ተመልሰሽ እዛ ቤት ዝር ብለሽ እንዳትገቢ ነው የምለው፣ ማለት ነው። የእኔ አንበሳ፣ የእኔ ጀግና፣ እንዱ ከትላንት ወዲያ ጮክ ብላ ለተናገረችው ራሱ እንደዚያ ጮክ ብዬ መናገር አልነበረብኝም ብላ ስህተቷን እያረመች ስህተቷን እየተናገረች ነው የምትሄደው፣ ማለት ነው። የእኔ አንደበተ ጣፋጭ፣ ምንም ማድረግ አይቻልም። አብርሃም በደንብ አድርገህ ይቅርታ ጠይቅ፣ ጥፋቶችህን ደግሞ በደንብ መን የምን ሸፋፍኖ አከናድቦ ማለፍ ነው እውነታውን ግልጽልጽ አድርገ ሁለተኛ አይታረመኝም ብለ በወዴንስ ፊት ሁለተኛ አይታረመኝም እንደዚህ አይነት ስህተት አላዳግበም በትዳሬ ላይ እቃ እቃ ጨዋታ አልጫወትም ብለ አምነግባበት ነው የምለው ማለት ነው። ሌላው ቀለበት ማውለቁ እኔ በጣም የገረመኝ ነገር ቀለበት፣ እናንተ ትዳር እንዴት ነው ግን የምታዩት? ማለት ይ እኔ ቅርታ አድርጉልኝና ይህ ስልን ማንም ጥላቻ ኖሮብኝ አይደለም ተረዱኝ። እዚህ ጋር እኮ ብዙ ህዝብ ነው የሚያየው ማለት ነው። ብዙ ሺ ህዝብ ነው እነሱ ነው የሚከታተለው ማለት ነው። ይህ ሰላም በፈጠሩ ሰዓት ቀለበት ማድረግ፣ የሆነ ኮሽታ ሲኖር ደግሞ ቀለበት ማውለቅ ምን ማለት ነው? ያ ማለት እኮ ትዳርን እቃቃ ጨዋታ እንደሚጫወቱበት ነው እኮ የሚያሳየው ማለት ነው። ለትዳራችሁ ክብር ይኖራችሁ፣ የእውነት ማለት ነው። አሁን አብርሽና ሩታ እጅግ በጣም ብዙ ሺህ ህዝብ ነው የሚከታተላቸው ማለት ነው። አሁን በአብርሃም ምንድን ነው ሰውን የሚማረው ማለት ነው? ምን ማለት ነው ቀለበት በእጅ ላይ ማውለቅ? ወይስ ከሌላ ሴት ጋር እሸሼ ገዳሜ ለማለት እንደሚመቻችሁ ነው። እንደዚህ አይነት ነገር የምታረቁት ማለት ነው። ለማንኛውም ትዳርን እንደ ዕቃ ዕቃ ጨዋታ ባተጫወጡበት መልካም ነው ብዬ አስባለሁ። ለትዳራችሁ ክብር ይኖራችሁ። አብርሃም ሰከን እያልክ ማለት ነው፣ ሰከን ፣ ምክንያቱም ኦዲየንሶችህን ጥሩ ነገር ለማስተማር ሞክር ነው የምለው ማለት ነው። የእውነት እኔ በደንብ አድርጌ አቅርቤዙ ማድረግ ሳይሆን ቀለበቱ ወይም ደግሞ ጣቱ ባዶ ነው ማለት ነው። ለማንኛውም ሰላማችሁ አላህ ያብዛልኝ። ወዳችኋለሁ። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ባይ